ዛሬ ስለ አንድ አስደናቂ ውስብስብ ታሪክ እንናገራለን። ይህ ታሪክ የጋዛ ሰርጥ ዋሾዎች ናቸው። እነዚህ ዋሾዎች ከተራ መተላለፊያ መንገዶች ጀምሮ እስከ ምድር ትልቁ የመሬት ውስጥ ጦርነት መሸሸጊያ መሳሪያ ሆነው እያገለገሉ ይገኛሉ። በዛሬ ዝግጅታችን ለእስራኤል ፈተና የሆነባት ለጋዛ ሕዝቦች ደግሞ ልክ እንደ ሳምባ መተንፈሻ የሆኑትን የጋዛ ሰርጥ ዋሾዎችን ታሪክ አመጣጥ እድገትና፣ ውስብስብ አሰራራቸውን፣ አጠቃቀማቸውና በአሁን ጊዜ ያላቸውን ሁኔታ በጥልቀት እንመለከታለን። ጋዛ ሰርጥ በሜዲትራኒያን ባህር ዳርቻ 25 ማይል ወይም ወደ 40 ኪሎ ሜትር ርዝመት ያለው ጠባብ መሬት ነው። ከ2 ሚሊዮን በላይ ሰዎች የሚኖርበት ይህ አነስተኛ አካባቢ በአንድ ወቅት በሰዎች የተሞላና በርካታ ህጻናት በጎዳና ሲጫወቱ የሚታይበት ረጃጅም ህንጻዎች የሚገኙበት አካባቢ ነበር። ዛሬ ግን እነዚህ ሁሉ ህንጻዎች ወደ ፍርስራሽነት ተቀይረዋል። ከዚህም ፍርስራሽ በታች ሰፊና የተራቀቀ የዋሾች መረብ ተደብቆ ይገኛል። ይህም ከለንደን 42 ኪሎ ሜትር ከሚረዝመው ከመሬት ውስጥ ባቡር በላይ ነው። አንዳንድ ጥናቶች እንደሚያሳዩትም የጋዛ የመሬት ውስጥ የተገነቡ ዋሾች ርዝመት 560 ኪሎ ሜትር በላይ እንደሆነ ይናገራሉ። እነዚህ ዋሻዎችም ለአማስ ቡድን ቁልፍ መደበቂያ መሳሪያ ሆነዋል። የጦር መሳሪያዎችን፣ ሰዎችን በጎጥ መንገድ ለማስተላለፍ ይጠቀሙባቸዋል። ከዚህም ሌላ ከእስራኤል ወታደሮች ጋር በሚያካሄዱት ጦርነት ውስጥ በድንገት ከዋሻ ውስጥ በመውጣት ድንገተኛ ጥቃት ፈጽሞ ለመሰወር እነዚህ የጋዛ ዋሻዎች ከፍተኛ ጥቅም አላቸው። እነዚህ የጋዛ ዋሻዎች እንዴት ከተራ አቅርቦት መሳሪያ ወደ ዓለም ትልቁ የመሬት ውስጥ ጦርነት ማካሄጃ እና የአማስ ድብቅ ወታደራዊ ካምፖች ዞን ተሸጋገሩ የሚለውን ለመረዳት በመጀመሪያ የእነዚህ ዋሻ ግንባታ ታሪካቸውን መነሻቸውን መለስ ብለን እንመልከት። የጋዛ ዋሻ ግንባታዎች ታሪክ በራፋ ከተማ ይጀምራል። ይቺ ከተማ በጋዛ ሰርጥ ደቡባዊ ክፍል የምትገኝ እርስ በርስ መስማማት የሌላቸው ታሪክ የሚነገርላት ከተማ ነች። በጥቂት መቶ ዓመታት ውስጥ ራፋ ከቶማን ኢምፔር ወደ ብሪታንያ፣ ከዚያም ወደ ግብፅ፣ በመጨረሻም ወደ እስራኤል እጅ በመግባት በእነዚህ መንግስታት ስር ስትገዛ ቆይታለች። በ1979 እስራኤል እና ግብፅ የሰላም ስምምነት ሲፈርሙ የራፋ ከተማ ነዋሪዎች አኗኗር የሚቀይር ሁኔታ ተፈጠረ። እስራኤል ከሲና ባህረ ገብ መሬት በመመለስ አንዱን ክፍል ለግብፅ ሌላኛውን ደግሞ በእስራኤል ቁጥጥር ስር የራፋ ከተማ እንዲሆን ተስማሙ። ነገር ግን ይህ ስምምነት ራፋን ለሁለት ከፈላት። ከተማም ለሁለት እስራኤል እና ግብፅ ከከፈሏት በኋላ የግብፅ መንግስት በዚህ ድንበር ላይ ለሰው ልጅ አስቸጋሪ የሆነ መተላለፍ የማይቻል ግንብን ገነባም። አሁን በራፋ ከተማ ውስጥ ቆመን እንገኛለን። ዋናው ችግሩ ይህ መስመር እዛ እንደምታዩ ከተማዋን በሁለት ቆርጦ በእስራኤል እና በግብፅ መካከል ይከፍላል። ይህ የግብፅ የድንበር መተላለፊያ የግንብ ግንባታና ከተማዋ ለሁለት ተከፍላ በእስራኤልና በግብፅ እጅ መግባታ ከተወለዱበት ጊዜ ጀምሮ ጎን ለጎን የኖሩ ጎረቤቶች፣ አንድ አካባቢ የሚኖሩ ቤተሰቦችና ዘመዳሞች ከተለያዩ ሀገሮች ውስጥ መኖር ጣፋንታቸው እንዲሆን አደረገ። ቤተሰብ ተለያየ፣ እርስ በርሳቸው መጠያየቅም አቃታቸው። ነገር ግን የጋዛ ሰዎች ይህ ግንብ ከሚወዳቸው ሰዎች ጋር እንዳይገናኙ ስላደረጋቸው አንድ ሐሳብ አሰቡ። ይህ ሐሳብም የመጀመሪያውን ዋሻ መገንባት ነበር። በአካፋና ዶማ በመያዝ የመጀመሪያዎቹ ዋሻዎች ቆፍረው ጨረሱ። እነዚህ ቀላል የሆኑ የመሬት ስር ዋሾች ከግብፅ ራፋ ከተማ ወደ ጋዛ ወደምትገኘው ራፋ ከተማ የሚያስተላልፍ መተላለፊያ መንገዶች ሆኑ። ከነዚህ ከመሬት ስር የተገነቡ ዋሻዎች ከአሸዋማ መሬት የተሰሩ ሲሆን በድንበሩ በኩል ያሉ ሁለት ቤቶችን ያገናኙ ነበር። የመጀመሪያ ዋሻዎች ቀላልና ለመስራት አነስተኛ ጉልበት የጠየቁ ነበሩ። መግቢያቸውም በመሬት ውስጥ ክፍሎች ውስጥ ተደብቆ የተገነቡ ሲሆኑ በአንድ በኩል ጋዛ ላይ የሚገኝን ቤተሰብ፣ በሌላ በኩል የግብፅ ግዛት ውስጥ የሚገኝን ቤተሰብ፣ መሃል ላይ ደግሞ ዋሻዎቹን በመጠቀም ቤተሰቦቹ እንዲጠያየቁ የሚያስችል ምስጢራዊ መተላለፊያ ነበረው። ለአጭር ጊዜ እነዚህ ከመሬት ስር የተገነቡ ዋሻዎች የሰው ልጅ ትስስር ዘላቂነት መሆኑ ማሳያ ምልክት ሆኑ። ነገር ግን ብዙም ሳይቆይ አንዳንድ ሰዎች የተገነቡ ዋሻዎችን ለሌላ ጥቅም ለመጠቀም ተነሱ። በግብፅ መንግስት የተገነባው ግንብ ወደ ግብፅ ግዛት የጋዛ ሰዎች እንዳይገቡ ስለዘጋው የጋዛ ዕለት ተዕለት አስፈላጊ እቃዎች እጥረት ገጠማት። ይህ ድልም ተጠቅመው አንዳንድ ሰዎች ዋሻዎችን ወደ መሬት ውስጥ የንግድ መስመሮች ቀየሩ። ከግብፅ አካባቢዎች በአነስተኛ ዋጋ የመኪና መለዋወጫዎች፣ ቤንዚን፣ ሲጋሮች እና ሌሎች እቃዎችን በመግዛት በከፍተኛ ዋጋ ወደ ጋዛ ሰርጥ ውስጥ በእነዚህ መሬት ውስጥ ተደብቆ በተሰሩት ዋሻ ውስጥ በማስተላለፍ እነዚህ እቃዎችን መግባት ጀመሩ። አቅርቦት ሲቀንስ፣ ፍላጎት ሲጨምር ትርፍ ይጨምራል እንደሚባለው እነዚህ በዋሻ ውስጥ እቃ በማምጣት የሚሸጡ ህገወጥ ነጋዴዎች በከፍተኛ መጠን አብታም እየሆኑ መጡ። እነዚህ ነጋዴዎች በዚህ ስራቸው በርካታ ገንዘብ ሲያፈሩ በተመሳሳይ ጊዜ የጋዛን እጅግ አስፈላጊ ፍላጎቶች ለማሟላትም ችለዋል። ለብዙ ጋዛውያን ዋሻዎቹ የህይወት መስመር ሆኑ። አንድ ፍልስጤማዊ ባለቅኔም በግጥም ስለ ዋሻዎቹ ሲናገር ለጋዛ የምንተነፍስባቸው ሳምቦዎች ብሎ ጠራቸው። እስራኤልና ግብፅ መካከል በተደረገው ስምምነት ምክንያት የህዝብ እገታ ለመዳን ብቸኛው መውጫ መንገድ ነበሩና፣ እስራኤልና ግብፅ ስለ ዋሻዎቹ ያውቁ ነበር። ነገር ግን ለረጅም ጊዜ እያዩ እንዳላዩ በመሆን እነዚህ የዋሻ ግንባቶችን ችላ ብለዋል። ምክንያቱም የቤተሰብ መገናኘትን መከልከል ስላልፈለጉ ነበር። እነዚህ መንግስታት ይህን የመሬት ውስጥ እንደ መረብ ሆኖ የተሰራውን የጋዛ ምድር ላይ ዋሻዎች የጋዛን አስፈላጊ ግብአቶች ህዝቡ እንዳያገኙ መጓጓዣ እንደሆኑ እንደሚጠቀሙበት መረጃ ነበራቸው። ነገር ግን ነገሮች በዚህ ሁኔታ ሊቀጥሉ አልቻሉም። በ1987 በእስራኤልና በፍልስጤማውያን መካከል ያለው ጥረት ከፍተኛ ደረጃ ላይ ደረሰ። ለዓመታት በእስራኤል ቁጥጥር ስር የኖሩ ፍልስጤማውያን የፍልስጤም ግዛት የሆኑትን ወስት ባንክና ጋዛ ላይ የእስራኤል መስፋፋትን ተከትሎ የእስራኤል ወታደሮች ግዛቱ እንዲለቁ ተቃውሞ ተጀመረ። ይህ ህዝብ ንቅናቄ በፍጥነት ተባብሶ ተቃዋሚዎቹ ወደ እውከትና ወደ ድንጋይ ውርወራ በመጨረሻም ወደ መሣሪያ ትግል ተሸጋገሩ። በእስራኤል መከላከያ ሰራዊት አይዲፍ እና በፍልስጤም ህዝቦች መካከል ያለው ግጭት በመሳሪያ በመታገዝ ሞቶችን አስከተለ። ጋዛ በእስራኤል እና በግብፅ ጎረቤቷ ጥብቅ ቁጥጥር ስር ብትሆንም መሳሪያዎች በጋዛ ጎዳኖች ላይ በምን አስማት እንደተፈጠሩ ሳይታወቅ የፍልስጤም ተዋጊ ኃይሎች ውስጥ መታየት ጀመሩ። ዋሾቹ በእስራኤል ላይ ለሚደረገው ጦርነት ዋና የጦር መሳሪያ አቅርቦት መስመር ሆኑ። የእስራኤል ባለስልጣናት ዋሾችን ለማጥፋት ሞክረዋል፣ ነገር ግን በመሬት ውስጥ እንደ ድር የተዘረጉ የዋሻ መረቦች የበለጠ የተራቀቁ ስለነበሩ ሙከራቸው መና ቀረ። በ1993 እስራኤል ከፍልስጤም ነጻ አውጭ ድርጅት ፔሎ ጋር የሰላም ስምምነት ተፈራረመች። ይህም ለመጀመሪያ ጊዜ ከፊል ራስን በራሴ ማስተዳደር መብትን የፍልስጤም ዜጎች አገኙ። ይህም መብታቸውንም በመጠቀም የራሳቸውን መንግስት መሰረቱ። እስራኤልም ከዚሁ አዲስ የፍልስጤም መንግስት ጋር አንድ በመሆን አንድ ላይ በመተባበር እነዚህ ዋሻዎችን በመፈለግና ለማጥፋት እንዲተባበራቸው የእስራኤል መንግስት ጠየቀ። ይህ ጥያቄ ግን በፍልስጤም መንግስት ችላ ተባለ። ይህ የዋሻዎቹን የማጥፋት ጥረት እንዳይሳካ አደረገው። በፍልስጤም የመንግስት ቦታ የያዙ ባለስልጣናት በብቃት ማነስ በሙስናና ከህዝባቸው ጋር በመተባበር ድብቅ የሆኑ የመሬት ዋሻዎቹ ሳይነኩ ቀሩ። በሚቀጥሉት አስርተ ዓመታትም የዋሻዎቹ መረብ በጋዛ ስር እየተስፋፋ ሄደ። በ2000ም ሁለተኛው የፍልስጤም ዓመፅ በእስራኤል ላይ ሲቀጣጠል ዋሻዎቹ የጋዛ የመሬት ውስጥ ጦርነት ወሳኝ ማሽን ሆኑ። ሐማስ፣ የፍልስጤም እስላማዊ ጅሃድ ፋታ መሳሪያዎችን በተለመደ መጠን በነዚህ ዋሻዎች በማስገባት ራሳቸውን ያስታጥቁ ነበር። በመሬት ስር ሆነው ከዚህም በማለፍ በእነዚህ ዋሻዎች ውስጥ አነስተኛ ቦምቦችን መስራት ጀመሩ። እነዚህ ቦምቦችም በእስራኤል ካፌዎች፣ አውቶቡሶች እና ጎዳናዎች ላይ እንዲፈነዱ ተደረገ። ከአንድ ሺህ በላይ የእስራኤል ዜጎችም በእነዚህ ቦምቦች ፍንዳታ ህይወታቸው ተቀጠፈ። እስራኤልን ሽብር ለማቆም በጠነከረ መልኩ ተንቀሳቀሰች። በሁለተኛው የፍልስጤም ተቃውሞ መጨረሻ ጊዜያትም ከ5000 በላይ ሰዎች ሞተዋል። የእስራኤል መከላከያ ሰራዊት በጋዛ ውስጥ የጦር መሳሪያ ፍሰትን ለመክታት ዘመቾችን ጀመረ። የዋሻ መግቢያዎችን መደበቂያ ይመስላሉ የተባሉ ህንፃዎችን አፈረሰ። ነገር ግን ይህም ብዙ ጊዜ ንጹሐን ዜጎችን ከቤታቸው እንዲፈናቀሉና ቤቶቻቸው እንዲወድም ምክንያት ሆነ። ይህም ከፍተኛ ዓለም አቀፍ ተቃውሞ አስነሳ። እነዚህ ዋሻዎችንም ለመደምሰስ የተለያዩ ጥረቶች በእስራኤል በኩል የተደረገ ቢሆንም ዋሻዎቹን ማጥፋትና መረቡን መደምሰስ ከባድ ነው። የመሬት ዋሻዎችም መገንባታቸው እየቀጠለ ሄደ። በጋዛ የሚገኙ የእስራኤል ተቋሚያሎችም በእነዚህ ዋሻዎች ውስጥ የጦር መሳሪያ መስራታቸውን ቀጠሉ። ችግሩ የማይፈታው ስለታየ እስራኤል ሌላ መንገድ ሞከረች። በ2005 እስራኤላውያን ከጋዛ ፍልስጤማውያን ራሳቸውን በራሳቸው እንዲያስተዳድሩ በማሰብ ውጥረትን ለመቀነስ ከጋዛ ለቃ ወጣች። ነገር ግን ይህ እርምጃ በአስደንጋጭ መልኩ ተቃራኒ ውጤት አፈራ። የእስራኤል ኃይሎች በመሬት ላይ ሳይኖሩ ሲቀር ሐማስና ሌሎች ቡድኖች የመሬት ስር ዋሻዎችን ሥራ ያለክልካይ አስፋፉ። ከዚህ ቀደም ድብቅ የነበረው የዋሻዎቹ ቁፋሮ ወደ መሬት ውስጥ ኢምፓርነት ተሸጋገረ። በጋዛ ጎዳኖች ስር ሰፊ የዋሻዎች መረብ ተዘረጋ። ይህም በእስራኤል ላይ ለሚደረገው ትግል ዋነኛ መሳሪያ ሆነ። ይህ ትግል በ2006 ላይ የጋዛ ነዋሪዎች ሐማስን መሪ አድርገው ሲመርጡ የጋዛ ዋና ተግባር የመሬት ስር ዋሻዎች ግንባታ ሆነ። ሐማስ በጋዛ ላይ የበላይነት በሚይዝበት ጊዜ የሐማስ ተቀናቃኝ የሆነው ፋታ ጋር ስልጣን መጋራት አልቻለም። የአንድነት መንግስት መመስረት ሙከራቸውን በእርስ በርስ ባደረጉ ጦርነት ተጠናቀቀ። ሐማስም በጋዛ ላይ ድል ቀናው። በ2007 ዓ.ም በጋዛ ውስጥ አንድ ብቸኛ ገዢ የሆነው የሐማስ ቡድን አንድ ግብ ነበረው፣ እስራኤልን መዋጋት። ስለዚህ ለዚህ የሚጠቅመው ሥራ ለመስራት ትልልቅ የጋዛ ሀብቶችን ወደ መሬት ስር ዋሾች ግንባታ ላይ ፈሰስ እንዲሆኑ አደረገ። ከአፍቆች በላይ ጥልቀት ያላቸውን ዋሾች ከጠነከረ ኮንክሪቶች ተሰሩ። ለእርዳታ የተመደቡ ቢሊዮን ዶላሮች ሙሉ በሙሉ በሚባል መልኩ ለዋሻ ግንባታና በእነዚህ ዋሻዎች ውስጥ ለሚካሄዱ የጦር መሳሪያ ምርቶች ላይ ፈሰስ ተደረጉ። ለብዙ ጋዜያን አሁን ላይም ዋሻዎቹ አሁንም ተግባራዊ ዓላማ ነበራቸው። ምግብ፣ መድኃኒት የመሳሰሉ አስፈላጊ እቃዎች ማጓጓዛቸውን ቀጥለው ነበር። ነገር ግን እስራኤልና ግብፅ የመሳሪያና የመሳሪያ ማምረቻ ዕቃዎችን ፍሰት ለመቅታት ጥብቅ ፍተሻ አንዳንዴ መገዳ ጀመሩ። የሚደትም በድብቅ ለጋዛውያን አስፈላጊ ዕቃዎች እንዲገቡ ፍላጎቱን ከፍ አደረገው። በመሬት ስር የሚገኙ ዋሻዎችም ዝውውሩ ትርፋማነት እንዲቀጥል ሆነ። በተለይ ስኔክሄድስ ተብሎ የሚጠሩት እነዚህ ግለሰቦች ገንዘባቸውን በማፍሰስ የተራቀቁ ዋሻዎችን በመገንባት ለሐማስና ለፍልስጤም እስላማዊ ጃሃድ የመሬት ውስጥ ዋሻዎችን በማከራየት ገንዘብ መሰብሰቡን ተያያዙት። በ2010 ስኔክሄድስ የተባሉ ግለሰቦች በቀን እስከ 200 ዶላር ገቢ ያገኙ ነበር። በድህነት በምትታወቀው በጋዛ ሰርጥ ውስጥ ይህን ያህል ገንዘብ ማግኘት ትልቅ ሀብት ነበር። ነገር ግን እነዚህ ዋሻዎች ለሚቆፍሩት ታሪኩ በጣም የተለየ ነበር። በሺዎች የሚቆጠሩ በጋዛ የሚኖሩ ነዋሪዎች ቀደም ሲል በእስራኤል ግዛቶች ተቀጥረው ይሰሩ ነበር። ይህም ለዚህ ድሃ ክልል ኢኮኖሚያዊ የህይወት መስመር መሰረት ነበር። ነገር ግን ሀማስ እስራኤልን የማጥፋት ግቡን ለመተው ፈቃደኛ ባለመሆኑ በእስራኤል ከተሞች ላይ ጥቃትም መጨመሩ ስለቀጠለ እስራኤል የጋዛ ወንዶች ቤተሰቦቻቸውን መመገብ የሚችሉባቸውን የስራ ፈቃዶች ሰረዘች። ሌላ አማራጭ ሳይኖር ጋዚያን ወደ ከባድና አደገኛ የዋሻ መቆፈር ስራ ተመለሱ። ይህ ስራ ብዙም ጊዜ በልጆች ላይ ይወርቅ ነበር፣ ምክንያቱም ትናንሽና ቀልጣፋ ስለነበሩ በጠባብ አለቶች ውስጥ መቆፈር ይችሉ ስለነበር። በየቀኑ በርካታ ልጆች ሕይወታቸውን በዚህ አስፈሪ በሆነው የዋሻ ቁፋሮ ጋር በመጋፈጥ ጥቂት ገንዘቦች ይከፈላቸዋል። ለብዙ የጋዛ ልጆችም ዋሻ መቆፈር አሳዛኝ ሕይወት ዕድላቸው ሆኗል። ስራው ግን ገዳይ ነበር። የዋሻዎች መደርመስ፣ የኤሌክትሪክ ኃይል መቋረጥ፣ አየር ማጠር ወይም ለመተንፈስ መቸገር እናም ለመርዛማ ጋዞች መጋለጥ የማያቋርጡ ስጋቶች ናቸው። ሐማስ ራሱ ባወጣው መግለጫ በ2010 ቢያንስ 160 ሰዎች በዋሻ መቆፈር ሞተዋል ብሎ ዘግቧል። ሆኖም ይህ ሥራ ቀጥሏል። የመሬት ስር ዋሻዎቹ የጋዛ ነዋሪዎች ውስጥ እየጨመረ የመጣውን ተስፋ መቁረት አሳዛኝ መልክ ያሳያሉ። ለብዙዎቹ አስፈላጊ ገቢና አቅርቦቶች የሚያገኙበት መስመር ናቸው። ነገር ግን ለእስራኤል ዋሻዎቹ ከፍተኛ ስጋት ነበሩ። እነሱን ማጥፋት የብሔራዊ ደህንነት ግዴታ ስለነበር የእስራኤል መንግስት ምግብ፣ ሲጋራና ሌሎች አስፈላጊ ዕቃዎች በዋሻ ውስጥ ለሚደረጉ ዝውውር ላይ ጣልቃ መግባት አልፈለገም። ነገር ግን እነዚህ ዋሻዎች በእስራኤል ድንበሮች ውስጥ ለሚደረጉ ጥቃቶች ዋነኛ መስመር መሆናቸው ለእስራኤል መንግስት እነዚህ ዋሻዎችን ማጥፋት የመጀመሪያ ተግባሩ እንዲሆን አደረገውም። በ2006 ም የአማስ ተዋጊዎች ከመሬት ውስጥ ዋሻ ወጥተው ጊላድ ሻልቲ የተባለ የእስራኤል ወታደር ጠለፉ። ለአምስት ዓመታትም በሁለት ክፍል በምታክል ዋሻ ውስጥ በፈንጂዎች በመጥመድ 15 ሜትር ጫማ ጥልቅ ያለው የመሪ ስር ዋሻ ውስጥ አስረውት ነበር ስለዚህ እስራኤል 6 ሜትር ከፍታና 3 ሜትር ወደ ምድር ጥልቀት ያለው የድንበር ግንብ ሰራች ይህንን አደጋ ለመከላከል ነገር ግን ሐማስ ዋሻዎቹን የበለጠ ጥልቅ ቆፍሮ አንዳንዴ በመቶች የሚቆጠሩ ጫማ ጥልቀት በመስራት የእስራኤል የድንበር ላይ ግንቦች ውጤታማ አለመሆኑን አሳየ በ2014ም የእስራኤል መከላከያ ሚኒስትር በትልቅ ወታደራዊ ዘመቻ ከ30 በላይ ዋሻዎች ላይ ዘመቻ በማድረግ በርካታ የመሬት ስር ዋሻዎችን አፈረሰ። በጋዛ ድንበር ሌላኛው ጎን ግብፅ ዋሻዎችን በሜዲትራንያን ባህር ውሃ አጥለቀለቀች፤ ነገር ግን ችግሩ ቀጠለ። ግብፅና እስራኤል ያፈረሱት ዋሻ ምትክ ሐማስ የበለጠ ጥልቅ፣ ጠንካራ እና የተራቀቁ ዋሻዎችን መስራቱ እየጨመረ መጣ። የእስራኤል ማንዲሶችም ከፍተኛ የሆነ ቴክኖሎጂ በመጠቀም የዋሻ መፈለጊያ ስርዓቶችን ፈጠሩ። ዋሻዎችን ለመፈለግና ለማጥፋት ተከታታይ ሂደት ተግባር ያደረጉ የብረት ጉልላት ተብሎ የተሰየመው ይህ ተነሳሽነትም የመሬት ውስጥ ዋሻ ስጋትን ለመቀነስ ያለመ ነበር። በ201 እስራኤል 100 ኪሎ ሜትር የሚረዝሙ ዋሻዎችን እንዳወደመች በማሳወቅ ከፍተኛ አምርታ እንዳሳየች ተናግራለች። ነገር ግን ሐማስ ወዲያውኑ በመገንባት ከ300 ኪሎ ሜትር የሚረዝም ረጅም ልክ እንደ ሸረሪት ድር የተያዘ የመሬት ውስጥ ዋሻ መገንባቱን አስታወቀ። በሐማስ ኃይል የሚገነቡ የመሬት ውስጥ ዋሻዎች ልክ እንደ መጀመሪያዎቹ በ1980ዎቹ እንደነበሩት ጠባብና ቀላል ዋሾች አይደሉም። ዛሬ ያሉት ዋሾች በኮንክሪት፣ በብረት ዘንጎች የጠነከሩና ለረጅም ጊዜ የሚቆዩ ናቸው። አንዳንዶች እንኳን የቅንጦት መኖሪያ ቤቶችን ይመስላሉ። በፎቶ የተሰሩ ወለሎች፣ አየር ማቀዝቀዣ፣ የውሃ መስመሮች፣ የአየር መናፈሻ ስርዓቶች አላቸው። አንዳንዶችም ውድ የሆኑ መኪኖችን የማስተላለፍ ብቃትም አላቸው። በመቶዎች የሚቆጠሩ ጥልቅ፣ ድብቅና በደንብ የተሰሩ ዋሾችን መስራት ርካሽ አይደለም። በግምት የጋዛ የመሬት ውስጥ ዋሻዎች መረብ ለመገንባት በቢሊዮን ዶላር ወጪ እንደተደረገበት ይገመታል። ይህ እጅግ ከፍተኛ ወጪ ነው፣ በተለይ በዚህ በድህነት ውስጥ ባለችው የጋዛ ክልል ውስጥ። ታዲያ ይህ ገንዘብ ከየት መጥቶ ነው ከፍተኛ ወጪ የሚያወጡ ዋሻዎች ሊገነቡ የቻሉት? እንደተለመደው ከፍተኛው ወጪውን የሸፈነው ሐማስ እንደሚለው ከጋዛ ህዝብ የተሰበሰበው የግብር ገቢ ገንዘብ ነው። ሐማስ ይህን ዋሻ መረብ ለመገንባት ከኢራንና ከሌሎች ደጋፊዎች የገንዘብ ድጋፍ እንደተጠቀመም ይነገራል። አንዳንዶች ደግሞ ከዓለም አቀፍ የሰብዓዊ ድጋፍ ገንዘብ በመቀነስ የጋዛን ህዝብ ለመርዳት ከመወል ይልቅ ወታደራዊ አቅሙን ለመገንባት ዋሻዎችን ለመስራት ተጠቅሞበታል በማለት ይወነጅሉታል። እስራኤል ለሲቪል ፕሮጀክቶች ለምሳሌ ቤቶች፣ መንገዶች፣ ትምህርት ቤቶችን ለመገንባት የግንባታ ቁሳቁስ ወደ ጋዛ እንዲገቡ ፈቅዳ ነበር። ነገር ግን ሀማስ ይህንን በመሬት ላይ ያለውን ህይወቱን ለማሻሻል ከመጠቀም ይልቅ ቁሳቁሶችን ወደ መሬት ውስጥ በመቅባር የተለያዩ የመሬት ውስጥ ዋሻዎችን ለመገንባት ተጠቅሞባቸዋል። ይህም ለጋዛ ንጹሐን ዜጎች ያስከፈለው ዋጋ ከፍተኛ ነበር። ቤቶቻቸውን ሳይሰሩ ቀርተዋል። ትምህርት ቤቶችና ሆስፒታሎች ግንባታቸው እንዲቆም ተደርጓል። ድጋፍ የሚያስፈልጋቸው ማህበረሰቦችም ሀብታቸው በቀጥታ ለዋሻዎች ግንባታ ጠፍቷል። እስራኤልም ይህ የግንባታ ግብዓቶች ለጋዛ ህዝብ እንደማይደርሳቸውና ወይም መጠኑ ቀንሶ ለጋዛ ህብረተሰብ እንደሚከፋፈል ስታውቅ የግንባታ ቁሳቁሶችን መላክ አቁማለች። ይህም የራሷን ደህንነት ለመጠበቅ ምክንያታዊ እርምጃ ነበር። ይህ የግንባታ እቃዎችን መቋረጥ የጋዛዋን የግንባታ ቀረቶች እጥረት እንዲያጋጥማቸው አድርጓል። ነገር ግን ሐማስ ሙሉ በሙሉ በሚባል ከእስራኤል የሚላኩ የግንባታ ግብዓቶችን በመጠቀም ሰፊ የመሬት ውስጥ ዋሾዎችን በመቆፈር ወታደራዊ መሰረት በመገንባት የመገናኛ ስርዓቶችን በመትከል የመሳሪያ ማከማቾችን፣ የስልጠና ቦታዎችን እና እስከ መሣሪያ ማምረቻ ቦታዎች ያሉት ዋሾዎችን ሠርቶበታል። ሐማስ በዚህ ዋሾዎች ውስጥ በመሆን በጋዛ ውስጥ ሰራተኞችን፣ ተሽከርካሪዎችን፣ የጦር መሳሪያዎችን ወደ የትኛውን ቦታ በመሬት ውስጥ ሳይታዩ መንቀሳቀስ አስችሎታል። ከዚህ ሌላም ሐማስ ከእስራኤል የአየር ጥቃቶች መከላከያ ጋሻዎች እነዚህ ዋሾች ሆነውታል። ይህ የመሬት ውስጥ ዋሻ መረብ ለእስራኤል አየር ኃይል ከባድ ፈተና ነው። ብዙዎቹ ዋሾች በጣም ጥልቅ ተቆፍሮ የተገነቡ ስለሆኑ ከአየር ላይ ሆኖ ወደ ምድር የሚጣሉ ቦምቦች እና ጥቃቶች ምንም ተጽዕኖ በሐማስ ቡድን እንዳይፈጥርባቸው ማድረግ ችለዋል። ከዚህም በላይ ምንም ሳተላይት፣ ድሮን ወይም የላቀ ቴክኖሎጂ በመሬት ውስጥ የሚገኙ ኢላማዎችን መለየት አይችልም። የዋሻ ስርዓትም ተጨማሪ ጥቅም አለው። ሐማስ ዋሻዎቹን የሚያመሰግነው ሙሉ በሙሉ በሚባል ደረጃ የላቁ ወታደራዊ ቴክኖሎጂዎችን፣ መሳሪያዎችን፣ ወታደሮቹን፣ ሮኬቶችን በሚስጥር ስለያዙለት ነው። የነዚህ ዋሻዎችን ሚስጥር እንዳይታወቅ በዚህ ጊዜ ሁሉ የሐማስ ባለሥልጣናት ተራ የጋዛ ነዋሪዎች በዋሻዎች ውስጥ መጠለል እንዳይችሉ ከልክለዋል። ይህም ንጹሐን ዜጎች ለእስራኤል የአየር ጥቃት ተጋላጭ አድርጓቸዋል። በጋዛ ያለው ህዝብ ከፍተኛ መከራ ውስጥ ነው። በርካታ የተባበሩት መንግስታት ሪፖርቶች እንደሚያሳዩትም ከ60 ፐርሰንት በላይ የሚሆነው የጋዛ ህዝብ በምግብ ዋስትና ጥረት እየተሰቃየ ይገኛል። የመጠጥ ውሃ፣ የኤሌክትሪክና የጤና አገልግሎት ጥረት እየተለመደ ነው። ሐማሲ ሁሉ ችግር ተጠቅሞ ህዝቡን እንደ መከላከያ ጋሻ በመጠቀም በእስራኤል ጥቃቶች ንጹሐን እንዲጎዱ አድርጓል በሚል እስራኤል ተደጋጋሚ ወቀሳ ታሰማለች። ለምሳሌ በ2023 እና በ2024 መጀመሪያ ላይ በተነሳው ግጭት ሐማስ ከመሬት በታች የሚተኮሱ ሮኬቶችን ተጠቅሟል። ይህም እስራኤል በተለመደ የሮኬት መቋሚያ መከላከል ስርዓት እንዳትከላከል አድርጓታል። በዚህ ምክንያት እስራኤል የበለጠ አየር ጥቃቶችን መጠቀም ተገዳለች። ይህም የንጹሐን ሞትን መጠን ከፍ አድርጓል። እስራኤል የሐማስን ዋሻዎች ለመወጋት የተለያዩ ዘዴዎችን ሞክራለች። ከነዚህ መካከል ላቨል የተባለ የዋሻ መለያ ቴክኖሎጂና የመሬት ውስጥ ግድቦችን መገንባት ይገኙበታል። ነገር ግን የዋሾቹ ጥልቀትና መጠን እነዚህ ቴክኖሎጂዎችን ዋጋ ቢስ እያደረጋቸው ይገኛል። በተጨማሪም እስራኤል በመሬት ላይ ወታደሮችን በመላክ የዋሾችን መግቢያ ለመዝጋት ሞክራለች። ነገር ግን ይህ አካሄድ ብዙ ወታደሮችን ለመስዋዕት እያደረገ ይገኛል። ልክ እንዳይጥ ጉድጓድ የተቆፈሩ በርካታ ዋሾዎች የእስራኤል ወታደሮችን አጥቅቶ ከአካባቢ ለመሰወር ለአማስ ወታደራዊ ከፍተኛ ጥቅም እየሰጡ ነው በዚህ ምክንያት እስራኤል በጋዛ ለምታካሄደው መጠነ ሰፊ ወረራ በእነዚህ ከመሬት በታች እንደ ድር የተሰሩ ዋሻዎች ምክንያት ውጤታማ እንዳትሆን አድርጓታል። ውድ ተመልካቾቻችን በዛሬ ዝግጅታችን ለእስራኤል ፈተና የሆኑትን በጋዛ ስለሚገኙ የመሬት ስር ዋሻዎች ያቀረብንላቸው ዝግጅት ይህንን ይመስል ነበር። አብረውን ስለነበሩ እናመሰግናለን።